መጽሐፈ ሲራክ ኢያሱ ሲራክ የተናገረው ነገር ይህ ነው። ኢያሱ ማለት መድኃኒት ማለት ነው። ሲራክ ማለት ጸሐፊ ማለት ነው። የኢየሩሳሌሙ ሰው የአልዓዛር ልጅ እኔ ኢያሱ ሲራክ ኢታምልክን ዘጠኙን ህግጋትን በዚህ መጽሐፍ ጻፍኩ። ምዕራፍ አንድ የጥበብ ሁሉ መገኛዋ ከእግዚአብሔር ዘንድ ነው። ዓለም ሳይፈጠር ጥበብ ከእርሱ ጋር ነበረች። የባህር አሸዋን፣ የዝናብ ጠብታን፣ የዘመንን ቁጥር ማንቆጠረ የሰማይን ምጥቀት፣ የምድርንም ስፋት፣ የባህርን ጥልቀት፣ ጥበብንም ማን መርምሮ አወቃቸው? ጥበብ ከሁሉ አስቀድሞ ተፈጠረች። የጥበብ መታሰቧ ከጥንት ጀምሮ ነው። የጥበብ ምስጢሯ ለማን ተገለጠ? ምስጢሯንስ ማን አወቀ? ጥበብ አንድ ሰው ነው። በማያውቁት ሰዎች ዘንድ ፈጽሞ የሚያስፈራ ነው። እግዚአብሔር በዙፋኑ ላይ ጸንቶ ይኖራል። እርሱ እግዚአብሔር ጥበብን ሰራት፣ አስተማራት፣ ሰፈራትም እንደ ስጦታው ሰው በስጋዊ ሰው ሁሉ አሳደራት፣ ለሚወዳት ሰዎችም ሁሉ ሰጣቸው። እግዚአብሔር መፍራት ክብር ነው፣ የሚያስመካ ተድላ ደስታም ነው። ተድላ ደስታ ያለው ዘውድም ነው። እግዚአብሔር መፍራት የልብ ተድላ ደስታ ነው። ተድላ ደስታን ይሰጣል፣ ደስም ያሰኛል። በሕይወት የሚኖሩበት ዘመን ይበዛል። እግዚአብሔርን የሚፈራ ሰው ፍጻሜው ያምራል፣ በሚሞትበትም ቀን ይከበራል። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ከእናታቸው ማዕዘን ከተወለዱ በኋላ ለምእመናን ታሰራለች። ከጥንት ጀምሮ ለሰው ተፈጠረች። ከልጆቻቸው ጋር ጸንታ ልትኖር ታመነች። ጥበብን መጥገብ እግዚአብሔርን መፍራት ነው። ምስጢሩን ትገልጥላቸዋለች። በመምህራን ጉባኤ ተድላ ደስታ ሞልቷል፣ በቦታዋም ትምህርት አለ። የጥበብ ዘውዳ እግዚአብሔርን መፍራት ነው። ፍቅር አንድነትን ያመጣታል፣ ፈጽሞ ያድናል። ጥበብን ፈጣሪዋ ሰራት፣ ሰፈራትም፣ ለሰውም ገለጣት። የምክርና የእውቀት የጥበብን ምስጢር ገለጠ። የሚያጽናኗትም ሰዎች አገናቸው፣ አከበራቸው የጥበብ መጀመሪያ እግዚአብሔር መፍራት ነው። ስራቷም በህይወት የሚኖርበትን ዘመን ያበዛል። በተቆጣ ጊዜ መከራ ይመጣበታል። ና ቁጡ አመፀኛ ሰው አይጸድቅም። ጊዜዋን እስክታሳልፍ ድረስ ቁጣን ታገሳት፣ በኋላ ደስ ታሰኛለች። ጊዜውን እስክታገኝ ድረስ ነገርህን ሰውር። ብዙ ሰዎች ጥበብን ይናገራሉ በመምህራን ጉባኤ መስለው የሚያስተምሩት ትምህርት አለ። ኃጢአተኛው ሰው እግዚአብሔርን የሚፈራ ሰውን ይጸይፈዋል። ጥበብን ከወደድክ ትእዛዙን ጠብቅ፣ እግዚአብሔርንም ጥበብን ይሰጥሃል። ጥበብ ይሉሃል፣ እውቀት ይሉሃል፣ እግዚአብሔርን መፍራት ነው። ፈቃዱም ምግማርና ሃይማኖት ነው። እግዚአብሔርን መፍራት አትዘንጋ እየተጠራጠርህ እግዚአብሔርን ሁለት ልብ ሆነህ አታገልግለው። በሰው አፍ አትናስ፣ ከንፈሮችንም ክፉ ነገር ከመናገር ጠብቅ። እንዳትጎሰቁል ሰውነትህን በመከራ እንዳትወድቅ ራስህን አታኩራ። እግዚአብሔርም ሰውረህ የሰራውን ኃጢአትህን ይገልጥብሃል። እግዚአብሔርም በመፍራት አልመጣህምና በብዙ ሰዎች መካከል በመከራ ይጥልሃል። በልብህም ክዳት አለ።